እኛ ክርስቲያኖች መሐመድን እንደ ነቢ ያልተቀበልነው መሐመድ በሰይጣን ቁጥጥር ውስጥ በመሆን ዘመኑን ስለጨረሰ ነው። እንደ ክርስቲያን መሐመድ እንደ እውነተኛ የእግዚአብሔር ነቢ እንዳንቀበል ያደረጉን ብዙ ምክንያቶች አሉን። ዛሬ አንዱን እናንሳ። ሙስሊምም ሆናችሁ ክርስቲያን አድማጮች ሰምታችሁ ፍረዱ። መሐመድን እንደ ነቢይ እንዳንቀበል እንዲሁም ተገለጠልኝ ብሎ ይዞ የመጣውን ቁርአን እንደ ፈጣሪ ቅዱስ ቃል የማንቀበልበት ምክንያት ከልጅነቱ ጀምሮ እስከ ዕለተ ሞቱ ድረስ በሰይጣን ተጽዕኖ ውስጥ የነበረ ሰው በመሆኑ ነው። በአገልግሎቱም ሳይቀር የሰለመ ሰይጣን ይመራው እንደነበር ይታወቃል። እሱ እንደተናገረው ማለት ነው። ይህንንም በመረጃ ከቁርአን እና ከሐዲሳቶቹ በመጥቀስ እናያለን። የተወደዳችሁ የእንጠይቅ ዩቱብ ቻናል ተከታታዮች ሳብስክራይብ በማድረግ ቤተሰብ ይሆኑ። ላይክ፣ ሼር በማድረግ ለሌሎች ያድርሱት። ሳፖርት ማድረግ የምትፈልጉ ከስር በምታገኙት ቴሌግራም ሊንክ ላይ ልታገኙ ትችላላችሁ። ድጋፋችሁ ያስፈልገኛል። አብረን እናገልግል። መሐመድ ከሰይጣን ጋር ያለውን ሁኔታ ከልጅነት ህይወቱን ጀምር ወላጆቹ የሞቱት እሱ ወጣት እያለ ነበር። ስለዚህም እሱ ያደገው በአያቱና ባጎቱ ነበር። እናቱ ከመሞቷ በፊት የምትንከባከበው ሞግዚት ነበረችው። ይህችም ሞግዚት በመሐመድ የልጅነት ጊዜ ውስጥ ስለሆኑት ያልተለመዱ ነገሮች የሚከተሉትን አያይዛ ተናግራለች። ከተመለስን ከጥቂት ወራት በኋላ መሐመድና ወንድሙ፣ ወንድሙ የምትለው ሞግዚቷ የራሷ ልጅ ነው፣ ከድንኳኑ ጀርባ የበግ ግልገሎች ጋር ነበሩ። በዚያን ጊዜ ወንድሙ ሮጦ መጣና የሚከተለውን ነገረን። ሁለት ሰዎች ነጭ ልብስ ለብሰው ቁሬሹን የኔን ወንድም ያዙትና ጣሉት። ከዚያም ሆዱን ከፈቱና አመሰቃቀሉት። እኛም ወደ እሱ ሮጠን ሄድን እና እሱም ቆሙና ፊቱም ከሰል መስሎ አገኘ ነው እሱንም ይዘን ምንድን ነው ነገሩ ብለን ጠየቅ ነው። እሱም ሁለት ነጭ ልብስን የለበሱ ሰዎች መጥተው ጣሉኝና ሆደን ከፍተው ውስጤን፣ በረበሩት ምን እንደሆነ አላውቅም አለ። ስለዚህ ወደ ድንኳናችን ወሰድ ነው። አባቱ እንዲህ አለኝ። አባቱ የምትለው ሞግዚቷ ያው የራሷን ባል ነው። አባቱ እንዲህ አለኝ፣ እኔ የምፈራው ይህ ልጅ የልብ ድካም አለው ብዬ ነው። ስለዚህም ውጤቱ ከመታየቱ ፊት ወደ ቤተሰቡ ውሰጅው አለኝ። ስለዚህ አንስተ ነው ወደ እናቱ ወሰድ ነው። እሷም እኔ ወደዚያ የሱን ደህንነት እየጓጓሁኝና ከእኔ ጋርም ልጠብቀው እየፈለግኩ ያለው ለምን እንደመለስ ነው ጠየቀች። እኔም መልሼ እግዚአብሔር እስካሁን ልጄን በጤንነት ጠብቆታል እኔም የሚገባኝን ተግባሬን እስካሁን ተወጥቻለሁ። ያመው እንደሆን ብዬ ስለፈራው እንደምትፈልግ ወደ አንቺ እንደገና አምጥቸዋለሁኝ። እሷም ምን እንደሆነ እስክነግራት ድረስ እረፍት አሳጥታ ትጠይቀኝ ነበር። እሷም ሰይጣን ይዞታል ብዬ እፈራ እንደሆነ በጠየቀችን ጊዜ አዎን አልኳት። በዚህ ክፍል እንደምናየው መሐመድ ሰይጣን እንደነበረበት የምትጠረጥረው ሞግዚቷ ብቻ ሳትሆን የገዛ እናቱም ትጠራጠር ነበር። ጥርጣሬያቸውም ትክክል መሆኑ ሁለት ነጭ ልብስ በለበሱ ሰዎች የተደረገለት ቀዶ ጥገና ይናገራል። የሕክምና ባለሙያዎች መቼም በቀዶ ጥገና ሰይጣን እንደሚወጣ አልደረሱበት ይሆናል። ስለተደረገለት ቀዶ ጥገና ሌሎች ማጣቀሻዎችን በምናይበት ጊዜ በግልጽ ይነግረናል። የተዘገበው በኢብን ሂሻቅ ነው። በእሱና በሌሎች ከተዘገበው በጥቅስ ትንታኔ ከቀረቡት ደ ላይፍ ኦፍ ፕሮፌት መሐመድ ከሚል መጽሐፍ ቮሉም አንድ ላይ አልስራ አልነባያ የተሰኘውን የኢብን ካቲር ከተዘጋጀው ጽሑፍ ላይ ወስጃለሁ። የበለጠ ማንበብ ከፈለጋችሁ ከገጽ 164 ጀምሮ ያለውን መመልከት ትችላላችሁ። ገጽ 164 ላይ እንዲህ ይላል፣ ያን ጊዜ እንደ ንስር ያሉ ሁለት ነጫጭ ጮፎች መጡና አንዱ ሌላውን እርሱነውን ነውን? አዎ ስል ሌላኛው መለሰ። ከዚያም ሁለቱም ተዘዋውረው ያዙኝና ጀርባዬን አስተኙኝ፣ በጀርባዬ አስተኙኝ ከዚያም ሆዴን ከፋፍተው ልቤን አውጥተው ቆርጠው ከውስጡ ሁለት ጥቁር የረጋ ደም አወጡ። አንዱ ወፍ ጓደኛውን የበረዶ ውሃ አምጣልኝ አለው፣ በሱም ውስጤን አጸዱ ይላል። በዚህ መንገድ ካጸዱ በኋላ ጥለውት እንደሄዱ ይናገራል። በሌላ ቦታ ሲናገር ከልብ ውስጥ የወጣው የረጋ ደም የሰይጣን ድርሻ እንደነበር ይናገራል። እንግዲህ በዚህ መንገድ ሰይጣን እንዲወጣለት ወይም ከሰይጣን ተጽዕኖ እንዲላቀቅ ከተደረገ ነበረበት ማለት ነው። አሁን በልጅነቱ ሰይጣን ነበረበት የሚለው ብዙም አላስገረመኝም። ምክንያቱም እኛ ክርስቲያኖች እንደምናምነው ሰው በጌታችን በመድኃኒታችን በኢየሱስ ክርስቶስ አምኖ እውነተኛ ክርስቲያን በመሆን የመንፈስ ቅዱስ ማደሪያ እስኪሆን ድረስ በሰይጣን ቁጥጥር ውስጥ እንደሚሆን እናምናለን። ስለዚህ ጥያቄያችን በቀዶ ጥገና ሰይጣን ይወጣል ወይ? ሌላው ቀዶ ጥገናው የተሳካ ነበር ወይ? ከዚያስ በኋላ መሐመድ ከሰይጣን ተጽዕኖ ነፃ ነበር ወይ ብሎ መጠየቅ ተገቢ ነው። ስለ ክስተቱ ሐዲሳቶቹ ይናገራሉ። በሙስሊም ሳሂ ስብስቦች በሙስሊም ሳሂ ስብስቦች ኢንሳሂ ኮሌክሽን ማለት ነው ኦፍ ሙስሊም ስሩ ሐማድ ቢ ሳላም ፍሮም ታቢት ሮም አናስ ቢመዲክ ሜsንgር ጋድ ብሪል ከሚል ጽሁፍ ላይ ሰላም በእርሱ ላይ ይሁን። እርሱ ከሌሎች ልጆች ጋር ስጫወት ገብሪኤል ወሰደው፣ አስቀመጠውም፣ ልቡን ከፈለው፣ አውጥቶ ከውስጥ ጥቁር የረጋደ ማወጣና ያ የሰይጣን ዕጣ ነው አለ። እንግዲህ በመጀመሪያው ቀዶ ጥገና ጊዜ የመጡት ሁለት ናቸው። በዚህኛው ጊዜ ደግሞ ገብርኤል ነው። ከሞግዚቶቿ ልጅ ጋር በነበረ ጊዜ ነበር በመጀመሪያው፣ ይሄኛው ላይ ደግሞ ከልጆች ጋር ይላል። እንግዲህ የመጀመሪያው ቀዶ ጥገና ከተሳካ ሁለተኛው ለምን አስፈለገ? ምናልባት ሰይጣን የማስወጣቱ ከባድ ስለነበር መሐመድ ተመላላሽ ታካሚ መሆን ነበረበትን? ሁለቱ አንድ ታሪክ ነው ከተባለ ደግሞ እርስ በእርሱ ስለሚጋጭ ሀድሳቶቹ ላይ ጥያቄ ያስነሳል። ብቻ ሌሎቹም ተመሳሳይ ታሪኮች አሉ። አንዱ መካ ላይ የተከናወነ አንዱ መዲና ላይ የተከናወነ ማለት ነው። እናም የተወሰኑ የእስልምና ምሁራን መሐመድ ለቀዶ ጥገና ሶስት ጊዜ በመላእክት እንደተጎበኘ ሲቀበሉ፣ ሌሎች ደግሞ አይ ሁለት ጊዜ ነው ይላሉ። ሰይጣን በቀዶ ጥገና ይወገዳል አይወገድ የሚለውን ጥያቄ ለጊዜው እንተው እና የቀዶ ጥገናው መደጋገም በራሱ የሚነግረን አለመሳካቱን ነው። ምክንያቱም ቀዶ ጥገናው ሲደጋገም በመጀመሪያው ቀዶ ጥገና ሰይጣን መውጣት ችሎ ቢሆን ሁለተኛው በገብርኤል የተደረገው ቀዶ ጥገና አስፈልግም። ሶስት ጊዜ ተጎብኝቷል የሚለውን ደግሞ በመዲና በመካ ላይ የተደረገውን ጉብኝት ከወሰድን የሶስት ጊዜ ተከታታይ የቀዶ ጥገና ሰይጣንን የማስወጣት ሂደት ተከናውኗል። ምናልባት እንግዲህ የሰርጀሪ ዶክተሮች ይህን ሲሰሙ ምን እንደሚሰማቸው አላውቅም፣ ብቻ ግን እንዲህ አይነት ነገር ተከናውኗል ማለት ነው። ግን ይሄ የመደጋገሙ የሚያሳየው ሰይጣንን የማስወጣት ወይም የሰይጣንን ድርሻ የማስወጣት ሂደቱ የተሳካ እንዳልነበር ነው። እንግዲህ ከዛ በኋላ ሙሉ በሙሉ ነፃ ነበረው የሚለውን የቀጣይ ሕይወቱ በግልጽ የሚያሳይ ነው ማለት ነው። እንደ ክርስቲያን ሰይጣን መንፈስ ነው። አካላዊ ቀዶ ጥገና ሰይጣንን ለማስወገድ ይረዳል የሚል አስተምሮ ከቶራ ከኦሪት ጀምሮ እስከ ወንጌል ድረስ ባሉ በነቢያቶች ጽሑፍ ውስጥ አናገኝም። እንደዚህ አይነት በቀዶ ጥገና ሰይጣንን ማስወጣት ማለት ሰይጣን መንፈስ ስለሆነ ማለት ማርቆስ ምዕራፍ 16:17 ላይ ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ። ከዚያም በኋላ ደቀ መዛሙርት በስሙ አጋንንትን ሲያስወጡ ነበር ማለት። ስለዚህ አማኞች አጋንንትን በኢየሱስ ስም ብለው የማስወጣት ስልጣን ተሰጥቷቸው ነበር። ማቴዎስ ምራፍ 10 ቁጥር 17 ላይ ሰባውን በደስታ ተመልሰው ጌታ አጋንንትስ እንኳ በስም ተገዝተውልናል አሉት። እንግዲህ የልጅነት ታሪኩን በጥቂቱ ስናይ ከአጋንንት ስርዓት ከሰይጣን ተጽዕኖ ነፃ ለማውጣት የቀዶ ጥገና ስርዓት ሲከናወንበት፣ ሞግዚቱም እናቱም ሰይጣን እንደነበረበት በመጠርጠር ሲፈሩ ከዛ ላይ የተደረገለት ነገር እናያለን ማለት ካደገ በኋላ ከአላህ ተልዕኮ የተቀበለበት ወይም ተቀበለ የተባለበትን ሁኔታ በትክክል ካጠና ነው ከሰይጣን ጋር የነበረውን ግንኙነት በደንብ ግልጽ ያደርጋል። እንዴት ነበር ሲቀበል የነበረው? እንግዲህ በሌላም ከዚህ ቀደም በነበረ ቪዲዮ ላይም ለማንሳት ሞክራ ያለው ሳያል ቦሃሪ 54 438 ቅጽ 4 ላይ አልሀሪስ ቢን ሐሺም ነቢዩን እንዲስል ጠየቃቸው። ራእዩ ሲወርድሎ የሚመጣለት በምን ሁኔታ ነው? እንግዲህ የተጠየቁት በሂራ ዋሻ ውስጥ አገኘኝ የተባለው መልአክ በሚመጣበት መንገድ እንዴት ነው ተብሎ የተጠየቀው ነው ማለት ነው። ራእዩ ሲወርድሎ የሚመጣለት በምን ሁኔታ ነው? እርሳቸውም ሲመልሱ መልአኩ አንዳንድ ጊዜ የደወል ድምፅ በሚመስል ድምፅ የተናገረ ይመጣል። ይህ አይነቱ የራእይ አወራረድ ለእኔ በጣም ልቋቋም የማልችለው ከባዱ አይነት ነው ትቶኝ ከሄደ በኋላ መልአኩ የነገረኝን አስታውሰዋለሁ። አንዳንድ መልአኩ በሰው በሚመስል ወደ እኔ ይመጣና ያናግረኛል። እኔም ምን እንዳለኝ ይረዳለሁ አስታውሳለሁም። አንሻ አክላም እርሱ በእርሳቸው ላይ በወረደ ጊዜ ከባድ ብርድ እንደሚያንቀጠቅጠው ሰው ይሆናሉ። ትቷቸው ሴት ደግሞ ግንባራቸው ላበላብ ይሆናል እንግዲህ ተፍሲር ኢብን ካቲር ሱራቱል አልሂጅር 15 ከ34 እስከ 37 ባለው ሰይጣን ስጣል ስለነበረ ሁኔታ የሚናገረው ስናይ ሳይድ ብን ጁበይር ሲናገር አላህ እብልስን ወይም ሰይጣንን በረገመው ጊዜ መልኩ ከመላእክት ወደ ተለየ መልክ ተቀየረ። ድምፁም እንደ ደወል ድምፅ ሆነ። በዚህም ምድር ላይ እስከ ትንሣኤ ቀን ድረስ የሚሰማ ማንኛውም የደወል ድምፅ የዚያው የሰይጣን ድምፅ አካል ነው። ኢብን ሀቲም ያስተላለፈው ሀዲስ ነው። እንግዲህ እስኪ ከዚህ ምን እንድንረዳ ትጠብቃላችሁ? ኮመንት ላይ መጻፍ ትችላላችሁ። እንዲህ አይነት ነገር በቁርአንና በሐዲሳቶች ውስጥ እያየው መሐመድን የአላህ መልእክተኛ አልነበረም ብል በእኔ ይፈረዳል? እናንተው ራሳችሁ መስክሩ። በምን አይነት መልክ ነው ይመጣሎት የነበረው ራዕዩ የሚወርዱሎት የነበረው ሲባል መሐመድ የመለሰው የደወል ድምፅ በሚመስል ድምፅ ነው መጥቶ የሚናገረኝ አለ። ሳሂህ አል ቡኻሪ የዘገበው ተፍሲር ኢብን ካትር ደግሞ ሱራቱል አልሂጅርን ደግሞ ሲገልጥ፣ ሌሎችም ሐዲሶች ላይ አለ። ከጊዜ አንጻር አላነሳም። ሰይጣን በተጣለ ጊዜ ድምፁ የደወል ድምፅ ነው የሚመስለው። ሁለት ነገር ሆነዋል፣ መልኩ ተቀይሯል፣ ድምፁም ተለውጧል ማለት ነው። ከመላእክት ወደ ተለየ መልክ፣ ከመላእክት ወደ ተለየ ድምፅ ስለዚህ እውነተኛዎቹ መላእክት ድምፃቸው የደወል ድምፅ አይመስልም ማለት እንደውም በሌላ አዲሳቶች ላይ ደውል የሰይጣን የሙዚቃ መሳሪያ ነው ይላል። እንዲሁም እዚህ ጋር ተፍሲር ኢብን ካቲር ሱራቱ አልሂጅር 1534-37 ያለውን የተናገረበት እስከ ትንሣኤ ቀን ድረስ የሚሰማ ማንኛውም የደወል ድምፅ የዛው የሰይጣን ድምፅ አካል ነው ይላል። ስለዚህ በልጅነት ጊዜው ብቻ ሳይሆን ራእዩ መውረድ ሲጀምር የነበረው ሁኔታ በትክክል ሲጠና የሚያሳየው ይዞት የመጣው ወደ መሐመድ የመጣው ተጥሏል የተባለው ድምፁ ተቀይሯል የተባለው ሰይጣን ነው። እንደ ቁርአንና እንደ እስልምና ሀዲሳቶቹ አስተምሮ ሂራዋሻ የመጣው ሰይጣን እንደሆነ በግልጽ ይናገራል። ስለዚህ የእስልምና ሪሶርሶችን ራሳቸውን በማንበብ እኔ የሚገባኝ እዚህ ጋር እንግዲህ ኮንኮመንት አድርጉ። ማለት ማን የመጣው ታዲያ በደወል ድምፅ ከተባለ፣ የደወል ድምፅ ያለው መልአክ ማን ነው? የወደቀው ሰይጣን ነው። ስለዚህ መረጃን ይዞ የመጣው ወይም ደግሞ ራዕዩን ይዞ የመጣው ሰይጣን ስለመሆኑ በቃ እርግጥ ነው ማለት ነው። በደንብ ነው፣ ምንም ማስተባበያ የለው። ይዞ የመጣው ሰይጣን ይህ በአጠቃላይ መልእክቱ ላይ ከሰይጣን የተቀበለውን ወደሚል ድምዳሜ ይወስደናል። ይህንንም እንግዲህ ክርስቲያኖች እኛ የጻፍነው መጽሐፍ አደለም፣ እኛ ያዘጋጀነው ሪሶርስ አደለም፣ እንደው ከመጽሐፍ ቅዱስም ተነስተን አደለም። ይህን ለመተቸት የሚሞክር አለም ራሱን የቁርአንና የአድሳቶቹ ምንጭ ስና የሚወስደን ወዴት ነው? ወደ መሐመድ ራእይ ይዞ የመጣው ሰይጣን ነው። ያ ብቻ አይደለም። የወረደላቸውን የቁርአን አንቀጽ ያስረሳቸው ነበር ሰይጣን። ሱራቱል አልአንአም 6 ወይም ሱራ 668 ላይ እነዚያም በአንቀጾቻችን የሚገቡትን ባየ ጊዜ ከነርሱ ሌላ በሆነ ወሬ እስከሚገቡ ድረስ ተዋቸው፣ ሰይጣን መከልከልን ቢያስረሳ ከትውስታ በኋላ ከበደለኞች ህዝቦች ጋር አትቀመጥ ይላል። እንግዲህ በተደጋጋሚ ሰይጣን አንቀጾችን እያስረሳ ሌላ ቃል እንደሚያስገባ በግልጽ በእስልምና ምሁራን ዘንድ ይታወቃል። በአዲሳቶች ውስጥ በግልጽ ስለተቀመጠ ማለት ነው። ይሄ ነገር ከመደጋገሙ የተነሳ ሰይጣን ቢያስረሳ ከትውስታ በኋላ ከበደለኛ ህዝብ ጋር አትቀመጥ። ትዝ ካላስታወሰስ ሲያስታውስ ሊወስደው የሚገባውን እርምጃ ተነግሯል። ያስረሳዋል በተደጋጋሚ በጣም አሳዛኝ የሆነ መልእክተኛ ነው። ሰይጣን የሚጫወትበት መልእክት የሚያስረሳው ከዛ በኋላ ትዝ ካለ በቃ ከበደለኛ ህዝብ ጋር እንዳትቀመጥ ተለይ የሚል ሀሳብ ይናገራል። በመጽሐፍ ቅዱስ ትምህርት ለሰይጣንም ለእግዚአብሔርም እኩል መገዛት አይቻልም። ሰይጣን መልካም ሆኖም አያውቅም። የነቢይነት አገልግሎታቸው የሚመራው በሰይጣን እንደነበር ራሳቸው ተናግረዋል። የሚያስገርም ሁኔታ ማለት ነው። ተፍሲር ኢብን ካሲር ሱራቱ አልናስ አጭር ነች። ሙሉዋን ማንበብ ትችላላችሁ። ተፍሲር ኢብን ካሲር ሱራቱ አልናስ ላይ ምን ይላሉ? በእናንተ በሁላችሁ ላይ አላህ ሰይጣን መድቦባችኋል አላቸው። እነርሱም እርሶስ ተመድቦበታልን ብለው ሲጠይቁ አለኝ፣ ነገር ግን አላህ እንዳሸንፈው አድርጓል። ደግሞም የእኔ ሰይጣን ሰልሟል። ስለዚህ የሚመራኝ ወደ መልካም ሥራ ነው አሉ ይገርማቸዋል። አንድ ጊዜ አንድ ቦታ ላይ ሁለት ወንድሞች ጋር እያወራን መሐመድን የሚመራው ማን ነው? አላህ ነው ወይስ ሰይጣን አልኳቸው። አላህ አሉኝ። የአላህን ማንነት በትክክል ባልረዳውም ሰይጣን እንደሚመራው አውቃለሁ አልኳቸው። በጣም ተናደዱ። እንዴት እንደዚህ ትላለህ? አሉኝ። እኔም ተፍሲር ኢብን ካስር ሱራቱል አልናስ ላይ ያለውን ሄደው እንዲያነቡ ውስታዞቻቸውን እንድጠይቋቸው ሄደው እንዲያናግሯቸው ነገርኳቸው። ጥቅሱን ሰጥኋቸው። ሄደው እንደነገርኳቸው ሆኖ አገኙት። ደወሉልኝ። እንዴት ነው አልኳቸው። እነሱም አግኝተናል ግን እኮ ወደ መልካም ነው የሚመራው አሉኝ። እኔም ወደ መልካም ይምራው አይምራው የሚለውን ሀሳብ ለጊዜው እንተውና ሰይጣን ይመራቸው እንደነበር መግባባታችን ትልቅ ነገር ነው አልኳቸው። እነርሱም እንገድልሃለን አሉኝ። እኔም እኔ ጽፌ አላስቀመጥኩ፣ ለምን በእኔ ትናደዳላችሁ? ሰይጣን የሚመራው ሰው ወዴት ልመራው እንደሚችል ግልጽ ነው። አይገርማችሁም? እነዚህ ወንድሞች ተናደዋል። ሄደው ማግኘታቸው አናዷቸዋል። መጀመሪያ እንዲህ አይነት እንደ አይነት ሐሳብ ሐዲሳቶች ውስጥ ያለ አልመሰላቸውም። ተፍሲሮች እንደዚህ አይነት ነገር እንደያዙ አላወቁም። እና ጥያቄ ስጠይቅ በፍጹም ሰይጣን አይመራው። ሄደው ሄዶ ሲያነቡ ይመራኛል ብሏል ራሱ መሐመድን ሰይጣን ይመራኛል፣ ግን ስለሰለመ ወደ መልካም ነው የሚመራኛል። እንግዲህ ችግር የለውም ወዴት ይመራዋል የሚለውን ጥያቄ ውስጥ እንክተትና ሰይጣን እንደሚመራው ግን እንስማማ። በቀሱ ዋናው አልኳቸው በዚህ በጣም ተናደዱ በቃ አትወጣም ከዚህ እናገኘሃለን እናም ነገር አሉኝ ማስፈራራት ሞከሩ እኔ እኔ ምን አደረኩ እኔ አልጻፍኩ በእኔ ላይ መናደድ አያስፈልግም ወይ ቀዳችሁ ጣሉት አልኳቸው ማለት ነው በዛ ሁኔታ እንትናል አሁን እንዲህ አይነት ነቢይ ነው እንግዲህ እውነተኛ መልእክተኛ ነው ተብሎ ብዙዎች የሚከተሉት ማለት ነው ሰብኮ እንግዲህ አሁን የእሱ ሰይጣን ሰልሟል። የሌሎቹ ሲስለም ምን ያርግ? ሁሉም አለባቸው ተብሏል። አስልመው ነው አግኝተው ሰብከው ነው። እሱ እንግዲህ ረድቶኛል አላረድቶኛል ሰብኬ ሰልሟል አለ። እንግዲህ አሁን ያላችሁ ሙስሊሞች እናንተ ላይ ያለባችሁን ሰይጣን ምን አርጋችሁት ነው? አስልማችሁት አሉ ወይ? ሰብካችሁት አሉ ወይ? እንዳለስ ታውቃላችሁ ወይ? ወዴት እየመራችሁ ነው? ይሄን ጥያቄ ለእናንተ ለእናንተ ተዋል። መጽሐፍ ቅዱስ ላይ የሚገርማችሁ ማርቆስ ምዕራፍ ሦስት 22 ላይ ከሁለት ጀምሮ እንዲህ ይላል፣ ከኢየሩሳሌም የወረዱ ጸሐፊዎች ቤኤል ዘቡል አለበት፣ ደግሞ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ። እነርሱንም ወደ እርሱ ጠርቶ በምሳሌ አላቸው፣ ሰይጣን ሰይጣንን ሊያወጣው እንዴት ይችላል? መንግስትም እርስ በርሱ ከተለያየች ያቺ መንግስት ልትቆም አትችልም። ቤትም እርስ በርሱ ከተለያየ ያ ቤት ልቆም አይችልም፣ አለ። ሰይጣን ራሱን ተቃውሞ ከተለየ መጨረሻ ይሆንበታል እንጂ ልቆም አይችልም። አያችሁ? አንዱ ሰይጣን ጥሩ፣ አንዱ ሰይጣን መልክ ክፉ ሆኖ አንዱ አንዱን አጥቅቶ ምናምን የሚሆን የሰይጣን መንግስት የለም። እንዲህ የሚባል አሰራር የለም። በነቢያቶች ሁሉ አስተምህሮ ውስጥ ደግ ሰይጣን ተብሎ መልካም ተብሎ የተገለጠ የለም። በእስልምና ትምህርት ውስጥ ግን ይመራቸው ነበር ለሚለው ማስተካከያ እንዲሆን ጥሩ ጅኒዎች፣ ጥሩ ያልሆኑ ጅኒዎች የተባለ የተለያየ ስያሜ ለመስጠት ሲሞከር እናያለን ማለት ነው። መልካም የሆኑ መልካም ያልሆኑ እሱ ራሱን የቻለ ትንታኔ የሚፈልግ ሀሳብ ነው። ኢየሱስ ግን የለም እንደዛ የሚባል አንዱ አል በአጋንንት አለቃ አጋንንት ማስወጣት የሚባል አይነት ነገር ካለማ እርስ በርሱ ተከፋፍሏል፣ ሊቆም አይችልም፣ ይፈርሳል። አልተከፋፈለም። ምክንያቱም የአጋንንትን መንግስት የሚቃወም የእግዚአብሔር መንግስት እንጂ። የሰይጣንን የሰይጣንን ዱላ ይዘህ ሰይጣንን አትመታበት። ይሄ እንግዲህ ኃይል የለሽነት መሆን በጣም በሚያሳዝን ሁኔታ ማለት ነው እና አንድ ጊዜ አንዱ እንዳለኝ ነው አክሱም ትምህርት ቤት እያለሁኝ ለምንድን ነው ጥንቁልና የምታጠናው ብዬ አንዱ ስጠይቀው፣ አይ እንደው ከሰይጣን ተምረን እሱ ለክፉ የሚጠቀመው እኛ ለመልካም ለምን አናደርገውም? አለ። ልክ እንደዛው ማለት እኮ ነው። መሐመድ ከሴጣን ተምሮ በሰይጣን ተምርቶ ሴጣን ሊያሸንፍ እንዴት ተደርጎ? አይሆንም፣ የለም። እንደዛ የሚባል ነገር የለም። ይሄ መጃጃ ላይ ያስፈልግም። እናንተ ላይ ስላለባችሁ ሴጣን በቃ፣ መፍትሄው በኢየሱስ ክርስቶስ ስም ይወጣል። አጋንንት አለቀ ይሄ ነው መፍትሄው። በስሜ አጋንንትን ታስወጣላችሁ። ይወጣል፣ በደንብ አይተናል፣ ይወጣል። እውነት ቤተ ክርስቲያን ሂዱ፣ ጮሆ ይወጣል። መሐመድ ነቢ ነው ከተባለም የማን እንደሆነ ማን የላከው እንደሆነ ከላይ ባየነው ግልጽ ነው። ስለዚህ ነው እኛ ክርስቲያኖች መሐመድን የእግዚአብሔር መልእክተኛ አይደለም። ይሄ ከብዙ በጥቅቱ ነው ለማየት የሞከር ነው ማለት ይቀጥላል በሌላ ሀሳብ ደግሞ እንነጋገራለን ሳብስክራይብ ላይክ ሼር ማድረግ አትርሱ ሳፖርት አድርጉኝ በቴሌግራም ሊንክ ኮሚኒኬት አድርጉ መልካም ቆይታ